ሰላም ሰላም፣ እንዴት አደራችሁ? ሁሉ ሰላም ነው። እግዚአብሔር ይመስገን። አለን አለን፣ እዚህ ጋ ሙሉክዬ አለን። ይሄው የምታዩት ሙሉክዬ ይባላል። የማታውቁት አለ። ይሄ ቅጠሉ እርጥቡ ይመጣና የጌሾ እንጨት ነው የሚመስለው፣ ነው የምግብ ነው። ሙሉክዬ ይባላል። ሙሉክዬ ባረብኛ ሙሉክዬ ይባላል። ይሄው እዚህ ጋ አለ። እዚህ ጋ በእንዲህ አይነት መልኩ ነው ታሽጎ የሚመጣ፣ በእንዲህ አይነት መልኩ ነው ይሁን እና በዚህ አይነት መልኩ ታሽጎ ይመጣል። እኔ ግን ቀንሼ ነው የምሰራው። ያው ሙሉክዬ ይባላል። ይሄ በጣም ቆንጆ በጣም ቆንጆ ምግብ ነው። በጣም ጌሾ ቅጠል ነው። ሽታውም ራሱ የሆነ ጌሾ ጌሾ ነው የሚለው የራሱ የሆነ ሽታ አለው። ደስ የሚል ሽታ አለው ማለት ነው። ደስ የሚል ሽታ ስታዩት፣ ደርቆ የተዘጋጀ ነው። ደርቆ የተዘጋጀ ነው። እኔ አሁን ከዚህኛው ቀንሼ ነው ከዚህኛው ቀንሼ ለዛሬ ለሚበቃኝ ያክል ነው ቀንሼ ልሰራ የፈለግኩት። ይሄን ለመስራት እንግዲህ የሚያስፈልገን ግብአቶቹ እዚህ ጋር ሽንኩርትና ነጭ ሽንኩርት አለኝ። ይኸው ነጭ ሽንኩርት ነጭ ሽንኩርት አለኝ። እዚህ ጋር የድንብላል ቅጠል በእንዲህ አይነቱ አዘጋጅቻለሁ። የድንብላል ቅጠል በእንዲህ አይነት አዘጋጅቻለሁ። የሚያስፈልጉኝን ግብአቶች ነጭ ሽንኩርት እዚህ ጋር ቀይ ሽንኩርት የድምብላል ቅጠል፣ እዚህ ጋር ግዴታ ዶሮ ያስፈልገናል። ይህም ምግብ ለመስራት ዶሮ ስለሚያስፈልገን ዶሮይን በዚህ መልኩ አዘጋጅቻለሁ። በዚህ መልኩ አጥቤ አዘጋጅቻለሁ፣ እና በቅመም አርጌ እንትን አረግና ቀቅለዋል። ጠብሼ ቀቅለዋለሁ እና ቅመማ ቅመሞቹ ደግሞ የማስገባበት ቅመማ ቅመም እዚህ ጋር አሉኝ። እዚህ ጋር እንትን አለኝ። ቁንደ በርበሬ አለኝ። ይሄ የድንብላል ነው። ድንብላል ይሄ ወራ ጋሪ የሚሉት ነው። ወራ ጋሪ የሚሉት ነው። እዚህ ጋር ሰባ አራት ሰበን ስፓይስ የሚባለው ነው። እዚህ ጋር ቁርንፉድ ላይ ቀረፋ ካላችሁ ጨምሩበት፣ ሄልም ካላችሁ ጨምሩበት። ዶሮውን በምትቀቅሉበት ጊዜ ጨምሩበት እና መረቁ የዶሮ መረቅ ግዴታ በዚህ እናበስልበታለን። አሁን ይሄን ገና በፈላ ውሃ እዘፈዝፈዋለሁ። የተወሰነ ደቂቃ በፈላ ውሃ ነክረዋለሁ። ነክሬ ከዛ በኋላ ትንሽ ደቂቃ አንድ አምስት ደቂቃ ዘፍዝፌው ጨምቄው ከዛ በኋላ ነው ወደ ስራ መገባ ከነዚህ አርጌ ከዛ በኋላ ነው መሰራራት የሚጀምረው ማለት ነው። አሁን ገና አልዘፈዘፍኩም። እንግዲህ ይሄ ፓርት ዋን ነው። ቀጣይ ቪዲዮም አለው ሰራዋለው ምግቡን ደግሞ እንዴት አርጌ እንደምሰራ ማለት ነው። ዶሮውንም ካበሰልኩኝ በኋላ እንዴት አርጌ ከድንብላል ቅጠል ጋ ነጭ ሽንኩርቱን እንዴት አርጌ እሱ ደግሞ አሳያችኋለው ፓርትቱን ማለት ነው እና በጣም ይሄ ላጥንት እንዴት ነው ካልሲየም፣ ለአጥንት በጣም ቆንጆ ነው ይባላል። ይሄ ይሄ ሙሉክዬ በጣም አሪፍ ነው። እኛውም ማናቆ ምግብ ነው አናቆ። እኔ እዚህ ነው የለመድኩት እና በጣም ነው የሚወደድ። በጣም ተወዳጅ ምግብ ነው ለአጥንት ካልሲየም እንደ አጥንት ማለት በቃ ብዙ አይነት ቫይታሚኖች አሉበት ነው የሚባለው። እስቲ ልሞክረው እበላዋለው፣ ግን እኔ ብዙ ጊዜ አልሰራውም እና እስቲ ዛሬ ልሞክረው ብዬ ነው። እንግዲህ ክዝብራይን በዚህ መልክ አዘጋጅቻለው። ሽንኩርቴን እና ነጭ ሽንኩርቴን በዚህ መልክ ልጭ አስተካክየዋለው። እና ምንድነው አሁን የቀረኝ ዶሮቹን ቀምሜ እሳት ላይ መጣድ ብቻ ነው የቀረኝ። ከዛ በኋላ ደግሞ አሳያቸዋለው እንዴት አርጌ እንደምሰራው። እና ተከታተሉኝ። አዲስ ከሆናችሁ ቤቴን ሰብስክራይብ አርጉኝ፣ ላይክ አርጉኝ። ብዙ አይነት የአረብ ምግቦች አሳያ እየሰራው አመጣላችኋለሁ። አብረን እንሰራለን ማለት ነው። ብዙ አይነት የአረባ ምግቦች በጣም ለሰውነታችን አስፈላጊ የሆነ መብላት ያለብን ለሰውነታችን ይጠቅመናል የምንለው መብላትም ያለብን ምግቦች እየሰራው አመጣለሁ። አሁን ይሄን ሙሉክዬ ዝዝፍ አረግና ከዛ አንድ አምስት ደቂቃ ቆይቼ ጨምቅ አድርጓለሁ። ከጨመቅኩት በኋላ ነው ከዛ በኋላ ነው ወደ ስራ የምገባው ማለት ነው። እና ስራው በእርግጥ ብዙ ሰዓት ይፈጃል። ያው እና ግን በጣም አሪፍ ምግብ ነው። እንግዲህ አሰራሩም ደግሞ ቀጣይ ያሳያችኋለሁ በቀጣይ ቪዲዮ። እና ተከታተሉኝ እና ላይክ፣ ኮመንት፣ ሰብስክራይብ ማድረግ እንዳትረሱ አበረታቱኝ። ወዳችኋለሁ። ቻው